አሁን ሰደርያው ቱፌስ በሁለት በኩል ይለበሳል። ይሄኛው ሰደርያው ማች የሚያደርገው ከኮቱ ኪስ ላይ ካለችው። ዋጋችን ሪዝነብል ነው። አዎ፣ ዲስካውንት እናደርግላቸዋለን ከአምስት በላይ ሆኖ ሲመጡ ማለት ግራጁዌሽንም ይመጣሉ። አሁን ይሄ የምናየው ልብስ አልፋ ይባላል። ኮምቢኔሽን የሚባሉ ናቸው። ኮምቢኔሽን ማለት ኮቱ ለብቻው ሰደርያው ሌላ ይነከለ ሱሪው ከኮቱ ጋር ማች የሚያደርግ ማለት ነው። ሰደርየውን አስቀረተ ኮትና ሱሪውን ብቻ መልበስ የምትችል ወይ ደግሞ ሰደርየውን ከሱሪው ጋር ብቻ መልበስ የምትችለው ኮምቢኔሽን የሚባሉ ናቸው። እነዚህ ደግሞ የምናያቸው የውጭ ጫማዎች ናቸው። ኤክስፖርት ስታንዳርድ ናቸው። ትሪፒስ ነው ሰደርየም አለው። በጣም አሪፍ ነው ብዙ ሰው ይወደዋል። እሺ፣ እኔ ፍሬ ሰናይ ክብረት እባላለሁ። ሸበሌ ሙሉ ልብስ ከአርባ አመት በላይ በልብስ ስፌቱ የቆየ ረጅም ልምድ ያለው ድርጅት ነው። አሁን እዚህኛው ብራንቻችን የምንገኘው ፍላሚንጎ ኢሰማኮ ህንፃ ግራውንድ ስር ነው የምንገኘው። እዚህ የያዝናቸው ልብሶች የቱርክ ኢምፖርትድ ልብሶች ናቸው። አዲሱ ከመሆኑ የተነሳ የሰፋናቸው ልብሶች እዚህ የሉንም። ከቱርክ የገቡ የሙሽራ ልብሶች አሉ። እንዲሁም ኖርማል ለሚዜ የሚሆኑ ለፕሮግራም የሚሆኑ ተመሳሳይ ልብሶች፣ የውጭ ጫማ አለን፣ የሀገሮች ጫማዎች አሉን፣ ከረባት ረጅሙ በተርፍ ላይ ያለን የሸሚዝ ማሰሪያ መሰብሰቢያ ሁሉ ነገር አለን ማለት ነው። አሁን ያለን ብራንች እዚህ ሰማኮ ህንፃ ስር አለን፣ አመልድ ህንፃ ስር ግራውንድ ላይ አለን፣ ፊት ለፊቱ ያለው ህንፃ ስር አለን። ጎላ ጎል ፊት ለፊት ያለው ስኩዌር ታወር ሞል ስር ሱትላንድ ሸበል ያለን፣ ከዚህ ጋር አምስተኛ ብራንቻችን ነው ማለት ነው። ሱፍ ስንት አይነት አለ? አይነቶቹ የሱፍ አሁን ልሙጥ የሚባላለ ስኩር የሚባላለ ስትራይፍ የሚባላለ እንደ እንደየከለር አማራጩም ደግሞ አለ ቁጥር ከ44 እስከ 56 ድረስ አለ፣ በሙሉ ሙሉ ቁጥር ማለት ነው። ከ56 በላይም ስልሳም አሉት። እነዚህ ስልሳ ምናምኖቹ ለትልልቅ ሰዎች የሚሆኑ ሙሉ ልብሶች አሉ። አሁን እነዚህ 1 የሆኑ አሉት፣ እነሱ ምናምን ከ56 በላይ ናቸው። የሳይዝ አማራጮች አሉ። ሳይዙን ሳትስፋይ በሚሆንበት ሰዓት ደግሞ የሚቀጥለውን ነገር ያለ፣ ሸሚዝ፣ ከረባት፣ ጫማ፣ ቀበቶ፣ ካልሲ ሙሉውን ፓኬጅ ከሆነ የሚፈልገው ማለት ነው። ይህ አሁን የምታያቸው በልሙጥ አለን፣ በስትራይፕ አለን፣ በስኩዌር አለን። በመረጡት ዋጋ በ15 ሺህ ብር እኛ እናቀርባቸዋለን። አሁን እዚህ ፍላሚንጎ ስር ያለን ሱቅ ውስጥ ፕሮሞሽን ስራ እየሰራን ስለሆነ ገና አዲስ ስለሆነ ከስተመር ሃንድል የማድረግ ስራ እየሰራን ስለሆነ ወርዝ በማያደርግ ዋጋ ነው እየሸጥን ያለን። ስለዚህ በ15 ሺህ ብር ከነዚህ ውስጥ እየመረጡ መውሰድ ይችላል። ስትራይፕ አለን፣ ልሙጥ ስኩዌር የሆኑ ልብሶች ማለት ነው። ዋጋችን ሪዝነብል ነው። ወጥ ነው። ከተወሰኑ አሁን ይሄኛው አዲስ የገባ ነው። አዲስ ልብስ ነው። ይሄ እስከ 28 ሺህ ብር ድረስ እንሸጠዋለን። ይሄኛው ደግሞ እዚህ ጋር የምታያቸው ለትልልቅ ሰዎች ያልኩና 100 የሚባሉት እነዚህ ደግሞ እስከ 40 ሺህ ብር ድረስ፣ 35 ሺህ ብር ድረስ ነው የምንሸጣቸው ማለት ነው። አሁን ከ40 እስከ 35 ሺህ ብር የምንሸጣቸው ልብስ ነው። 100% ውል ለትልልቅ ሰዎች ምርጫቸው ነው። እንደዚህ አይነት ልብስ ምንም ድምቅ ያላለ ምናምን ዝም ያለ ከለር ስለሆነ ብዙ ሰው ይመርጠዋል። ትልልቅ ሰዎች አሁን እዚህ የምታያቸው ተመሳሳይ ልብሶች አሉ። አሁን እነዚህ ተመሳሳይ ልብሶች አሁን እንዳልካቸው ለድርጅት ወይ ደግሞ በግሩፕ መጥተው ለሚገዙ ምናምን ሳይዞች አሉ። እዚህ ላይ ሳይዛቸው እንኳን ከሌለ ቅድመ ክፍያ በማስገባት ኦርደር በሚያደርጉን ከለር እናስመጣላቸው። አንድ ላይ መጥተው ሲገዙን ከአምስት በላይ ሲሆኑ ቅናሽ ይኖረዋል። እሱ ያው በኔጎሽብል አድርገን የምንቀንሳቸው ነገሮች አሉ። ያው ቅድም እንደነገርኩ እዚህ የምንሸጣቸው ልብሶች ዋጋቸው ሆኖ ሳይሆን ከስተመር አንድ ላይ ማድረግ ቢዝነስ ስራ እየሰራን ስለሆነ ነው እንጂ ዋጋቸው ወርዝ አድርጎ አይደለም ለልብሶቹ። ስለዚህ በብዛት ሲመጡ ያው ከስተመር አንድ ላይ ማድረግ ነው ብያለው፣ ዲስካውንት እናደርግላቸዋለን። ከአምስት በላይ የሆኑ ሲመጡ ማለት ግራጁዌሽንም ይመጣሉ። ለእነሱም ቢሆን ዲስካውንት አድርገን እናቀርብላቸው። ፉል ፓኬጅ የሚባለው አሁን ሙሉ ልብስ ስሪ ፒስ እና ቱ ፒስ የሚባለው ቱ ፒስ የሚባሉት ኮት እና ሱሪ ናቸው። ስሪ ፒስ የሚባሉት ደግሞ ኮት፣ ሰደርያ እና ሱሪ ናቸው። ስለዚህ ሱፍ የሚባለው ኮት፣ ሰደርያ እና ሱሪ ሲሆን ወይ ደግሞ ኮት እና ሱሪ ብቻ ሲሆን ፉል ፓኬጅ የሚባለው ሙሉ ልብስ፣ ሸሚስ፣ ከረባት፣ ጫማ፣ ካልሲ ቀበቶ ሲያካትት እሱ ፉል ፓኬጅ ይባላል። እንደ ሱፉ አይነት ብያለሁ። አሁን ይሄ የቀድሞ የጠራው ላይ 28 ሺህ ብር፣ በዚህ የሚወስድና በዚህ የሚወስድ ሰው በ15 ሺህ ብሩ እና በ28 ሺህ ብሩ የሚወስደው ሰው ዋጋው ስለሚለያይ እና በዚህ በ100 ፐርሰንቱ የሚወስደው አሁን እዚህ ላይ እኔ ብገልጽ፣ ላይ ይሄኛውን መጥቶ በገለጽኩት ዋጋ ካልወሰድኩ ይላል። ፓኬጁን ሲመጣ በመረጠው ሱፍ አድርገን የሸሚዝ ዋጋችንን ፕላስ አድርገን የራሳችን ፉል ፓኬጅ በመውሰዱ የተነሳም እናደርግልህ ዲስካውንት ይኖራል ማለት ከቤቱ ዋጋ የቀነሰ ማለት ነው፣ ፉል ፓኬጅ ስለወሰደ ነው። ቴክስቸሩ ላይ ምንም አይነት ልዩነት የለውም። ቴክስቸሩ ምንም የዋጋ ልዩነት አያመጣም። ልሙጡንም መረጡ ስትራይፑንም፣ ስኩዌሩንም መረጡ ዋጋቸው አንድ አይነት። ለአማራጭ ያክል ነው እነዚህ የሚቀርቡት። አሁን ይሄንን ምል ይህ አሁን አዲስ የገባ የቅርብ ስለሆነ ያለውን የምንዛሪ ሁኔታ ኮምፔር በማድረግ ነው 28 ሺህ ብር የገባው እንጂ ከሌሎቹ ምንም ልዩነት የለውም፣ አንድ አይነት ነው። ግን የዋጋው ሁኔታ የለየው እንደነገርኩ ነው። የአገባቡ ሁኔታ ነው። አሁን ባይቀርብ የገባ አዲስ ምርት ስለሆነ ነው። አሁን ይሄ የምናየው ልብስ አልፋ ይባላል። ኮምቢኔሽን የሚባሉ ናቸው። ኮምቢኔሽን ማለት ኮቱ ለብቻው ሰደርየው ሌላ አይነት ከለር ሱሪው ከኮቱ ጋር ማች የሚያደርግ ማለት ነው። ሰደርዮውን አስቀረተ ኮትና ሱሪውን ብቻ መልበስ የምትችል ወይ ደግሞ ሰደርዮውን ከሱሪው ጋር ብቻ መልበስ የምትችለው ኮምቢኔሽን የሚባሉ ናቸው። እስከ አስራ አምስት ሺህ ብር ድረስ ነው የምንሸጠው ማለት ነው። ለስትራይፕ አለው። ይሄኛው በብሉ አለው። እዚህ ላይ ጋር እንደምታዩ በነጭ አለ፣ በነጭ ስትራይፕ አለው ማለት ነው። እሱን እስከ 15000 ብር ነው የምንሸጠው። እዚህኛው ጋር ደግሞ ስንመጣ አንድ አይነት ከለር ፕሌን ልሙጥ ልሙጥ የሆነ ከለር ነው ይሄኛውም እስከ 15 ሺህ ብር የምናስከፍለው ነው። አሁን ሰደርየው ቱ ፌስ በሁለት በኩል ይለበሳል። ይሄኛው ሰደርየው ማች የሚያደርገው ከኮቱ ኪስ ላይ ካለችው ማርክ ጋር ቸኛ ማች ታደርጋለች ማለ ገልብጠው ሲለብሷት እንደዚህ ደግሞ ሲለብሷት ኮቱም ሱሪውም ሰደርየውም አንድ አይነት ከለር ይሆናል ማለት ነው። እንደዚህ አሁን ይህም እስከ 15 ሺህ ብር ድረስ ነው። ይሄም የተለያየ ከለር አለ። በዚህ ያለው በእርሳት ከለር አለው ይሄ እዚህ ጋ እንደምታየው በዚህኛው ከለር አለው። ግን ይሄኛው ከሰደርያው ቱፌስ አይደለም፣ ልሙጥነቱን አንድ አይነት ናቸው። ሰደርያ አለው ያስሪ ፒስ ነው። ይሄኛው ደግሞ እዚህ ጋ የምናየው ትልልቅ ሰዎች የሚለብሱት ሀንድረድ ፐርሰንት የሆነ ውል ነው። ትልልቅ ሰዎች ብዙ ጊዜ በጣም ደስ ብሏቸው የሚለብሱት አይነት ልብስ ነው። በጣም አሪፍ ነው። ይሁን ከ35 እስከ 40 ሺህ ብር ድረስ የሚሸጥ ነው። እነዚህም ሳይዝም ከለርም አላቸው። እነዚም ሳይዝም ከለር አላቸው። እነዚህም ከ44 እስከ 60 ድረስ 46 እስከ 56 ድረስ አላቸው። ስለዚህ የሚመጣው ሰው እስከ 56 ሳይዝ ድረስ ለክቶ በልኩ ሰርተንለት ቁመት ወገብ ተስተካክሎለት ይዞ መሄድ ይችላል ማለት ነው። በነዛም በነዚህም ባሉ ሱፎች አማራጭ አስመርጠን ቁመት ወገብ ሳይዝ ሰርተን ነው የምናስረክበው እኛ ማለት ነው። እነዚህ ሱፎች የቱርክ ምርት ናቸው። ከቱርክ የሚገቡ ናቸው። ከዛ ነው የምናስመጣው። ከጀርባችን ያለው አሁን ይሄ ብራውን በጣም አሪፍ አዲስ የገባ ልብስ ነው። ከለሩ በጣም አሪፍ ነው። አንድ አይነት ከለር ነው። እንደዚህ ሰደርየውና ሱሪ የሚመሳሰል በጣም ለፕሮግራም የሚያምር አሁን እነዚህ ለሚዜ ቢመጡ ተመሳሳይ ከለር፣ ወጥ ከለር አለት ተመሳሳይ ክለር በ46 እስከ 56 ሳይዝ አለን ማለት ነው። ይሄንን መውሰድ ይችላል። የአንዱ ፒስ ዋጋ 15ሺ ብር ነው። ቤታችን ውስጥ ያለው በብዛት ዋጋ እስከ 15ሺ ብር ነው ምንሸጠው። ያለ ይሄ ሙሽራ የምታዩት ከቱርክ የገባ ነው። ትሪ ፒስ ነው። ሰደርያም አለው። በጣም አሪፍ ነው። ብዙ ሰው ወደዋል። ያው የሰርግ አንድ አንድ ጊዜ የምትልብሶ ልብስ ነው። ቻይን የሚያደርግ ነው። ከቱርክ የምናስመጣው ነው ብዙ ሰው ደስ ብሎት የሚወስዱ አይነት ልብስ ነው። ምክንያቱም ሰርግ ከአንድ ጊዜ በላይ ስለማትደግ ሰው የአንድ ጊዜ ደስታን እንዲያልፍ በዚህ በሚያምር መልኩ የሱፍ ልብሱን አዘጋጅተን አቅርበናል ማለት ነው። እነዚህም የሚመጡት ከቱርክ ነው። ዋጋቸው ከ20 እስከ 25 ሺህ። ይህንም ቪዲዮ ስንሰራው እስከ 10 ቀን ድረስ ባለው ጊዜ ውስጥ ለሚመጡ ሰዎች ከ20 እስከ 25 ሺህ ብር ድረስ እንሸጣለን ማለት ነው። ከዚያ በኋላ እንደ ጊዜው አንጻር ዋጋው ፍላክቸት ያደርጋል ማለት ነው። ይሄ ከዛኛው አሁን ቅድም ከሳየ ከነጩ ጋር የሚለያቸው ከለር ብቻ ከለር ብቻ ነው የሚለያቸው። ያው ይሄም የሙሽራ ነው። ከለር ብቻ ነው ከዛኛው ጋር የሚለያቸው እንጂ፣ እና በዛ ላይ ይሄ ቱፒስ ነው። ተላላፊ ነው ቁልፉ ማለት ነው። ተላላፊ ስለሆነ እና ቱፒስ ነው። ኮትና ሱሪ ብቻ ነው ሰደር እየሉ ሌላ ምንም አይነት ልዩነት የሉም፣ ከዛኛው ጋር በነጭና በጥቁር ማለት ነው። ዋጋውም ተመሳሳይ ቅድም እንደገለጽ ነው ነው የሚሆነው ዋጋውም። ስለዚህ ያለን የሙሽራ ልብሶች በጥቁሩ ይሄን ይመስላል። በነጩ ቅድም እንዳየ ነው ነው። ከረባት በብዙ አይነት ከለሮች ያሉ እንደ ልብሳቸው አይነት መጠን ከለሩ ማች እያደረግን የምንሰጣቸው ነው። ብዙ አይነት አማራጭ ያለን በከለር፣ ከነዚህ ላይ የመረጡ ከልብሳቸው ጋር ማች እያደረግን እንሰጣቸዋለን። እነዚህ ረጃጅሞቹ ከረባቶች እስከ 1500 ብር ድረስ ናቸው። በተርፍላዮች አሉ። በተርፍ ላዮቹ ደግሞ 2000 ብር ድረስ እንሸጣቸዋለን። ጫማ የምንላቸው አሁን የሀገር ውስጥ ጫማዎች አሉ። በጣም አሪፍ አሪፍ እነዚህ ጫማዎች የሀገር ውስጥ ናቸው። እዚህ ጋር የምታየው የሙሽራሽ አይን የሚያደረግ ጫማ የሀገር ውስጥ ነው። እነዚህን እስከ አራት ሺህ ብር ድረስ በሀገር ውስጥ ጫማ የምናገኛቸው ይሆናሉ እና እነዚህ ደግሞ የምናያቸው የውጭ ጫማዎች ናቸው። ኤክስፖርት ስታንዳርድ ናቸው። እነዚህን ደግሞ እስከ አስር ሺህ ብር ድረስ በጉርድ እናገኛቸዋለን። በእንደዚህ አይነት የውጭ ሀገር ጫማዎች ናቸው ማለት ነው። እነዚህ በቡት እያደረግን የምናቀርባቸው የውጭ ጫማዎች እነዚህን እስከ አስር ሺህ ብር ድረስ ነው የምንሸጣቸው ማለት ነው። ጫማ በሀገር ውስጥ ከመጠን እስከ አራት ሺህ ብር፣ የውጭ ደግሞ ከፈለግን አስር ሺ ብር ነው የምንሸጠው። ሸሚዞች ጋር ስንሄድ ሸሚዞች እንዳለ አጠቃላይ ዋጋቸው ሶስት ሺህ ብር። በብዙ አይነት ከለር አማራጮች አሉ። ይሄ እነዚህ የምታያቸው ብልጭልጭ ነገር ያለባቸው ቅድም ላሳየው ለሙሽራ ሱፎች ማች የሚያደርጉ ናቸው። ስለዚህ እነዚህ ብልጭልጭ ያለባቸው የሙሽራ ሸሚዞች እነሱ አራት ሺህ ብር ናቸው። እነዚህ ኖርማል ልሙጥ ሸሚዞች አሁን እዚህ ጋር እንደምታየው እንደዚህ አይነት በእንደዚህ አይነት በነጩ በዚህ በጠቃጠቁ በዚህ በስካይ ብሉ በእነሱ ደግሞ ሶስት ሺህ ብር ድረስ የምንሸጣቸው ከሙሽራ ሸሚዝ ውጭ ያሉት ሶስት ሺህ ብር ናቸው። የሙሽራው ብቻ ነው አራት ሺህ ብር የምንሸጠው ማለት ነው። እነዚህ ቀበቶች በጥቁር አለን በቡኒ አለን። ምክንያቱም ጥቁርና ቡኒ የተለመዱ ስለሆኑ ጥቁርና ቡኒ ነው ያለን እኛ ጋር ማለት ነው። ከዛ ደግሞ በአማራጭ እንደዚህ በድፍን አለን በዘለበት ዋለን ማለት ነው። እነዚህ ቀበቶዎች ሁለት ሺ ብር ነው የምንሸጣቸው። እነዚህም ከውጭ የመጡ ናቸው። እስከ ሁለት ሺ ብር ድረስ እነዚህ ነውን ለክቶ ሳይዙ የሰፋበት ምናም ካለ እዚሁ መብሻ ስለሌለ በስተን አስተካክለን ነው የምንሰጠው። ፒውር ሌዘር ናቸው። እነዚህ ከውጭ የመጡ ናቸው። በተርፍ ላይ ከረባት ያልኩ እነዚህ ናቸው። ይሄ ሁለት ሺ ብር ነው። ይሄኛው ሶስት ሺ እኛ የምንገኘው ፍላሚንጎ ሕንፃ ግራውንድ ላይ ነው የምንገኘው። እኛ ነው የሚፈልገን ሰው ሀያት ኤጀንሲ ፊት ለፊት መግቢያው በሩ ፊት ለፊት ላይ እንገኛለን። ሸበሌዎች ማለት ነው። በተረፈ በስልክ ቁጥር የሚፈልገን ከሆነ 0973 ፍሬሰናይ ብሎ መደወል ይችላል ማለት ነው። ምንም አይነት ኤክስትራ ተከፋይ ሳናስከፍል ቤቱ ዴሊቨሪ እናደርግለታለን። ግን ዋናው ነገር ምንድነው፣ ያ ሰውዬ ዴሊቨሪ እንዲደረግለት ሲፈልግ የሚፈልገው የኮት ቁጥርና ወገብ ሳይዙን እሱን አውቆ ለእኛ ካሳወቀን፣ ሳይዙን አስተካክለን ዴሊቨሪ እናደረግለታል። እናመሰግናለን እኛም ስለጎበኛችሁ መርካቶ መርካቶ